እንግዲህ እንደምታዩት ነው። ስፋቱ ወደ ሁለተኛው መተናል። ሁለተኛው ደግሞ ቆንጆ የሚያምር እዩት፣ በጣም ነው የወደ ወደዚህ ከለር መተናል፣ እንደምታዩት ነው። አሁን ደግሞ እንግዲህ በጥቁር መተናል ላይ መተናል፣ እንደምታዩት ነው። ይሄ አሁን እንደምታዩት ደግሞ ወደ የመጣሁት በነጭ መልበስ ይችላሉ። እንግዲህ እንደምታዩት ነው። ይሄ እንግዲህ እንደምታዩት ነው። ስፋቱ በጣም ብዙ ሜትር ነው የሚፈ በነገራችን ላይ በጣም ብዙ ሜትር ነው የሚፈጀው። ወደ ሰባት ሜትር አካባቢ ይፈጃል ማለት ነው። በሰፊው ሲሰራ በሽንሽን ስለሆነ ብዙ ይፈጃል። እንደምታየው ነው። በጣም ያምራል። እንግዲህ ወደ እዚህ እንቀጥላለን። እንግዲህ ወደ ሁለተኛው መተላል። ሁለተኛው ደግሞ ቆንጆ ኦሞ ከለር ነው። እንደምታየው ስፋቱ ነው፣ በጣም ነው የሚያምረው። በጣም ውብ ነው ማለት ነው። በነገራችን ላይ የሆነ በራስ መተማመናችሁን የሚጨምር ልብስ ነው። ስፋቱ፣ ሁሉ ነገሩ እንደ ልባችሁ ነው የምትለብሱት፣ እንደምታዩት ነው። ወገባችሁን አስራችሁ መለበስ ትችላላችሁ። እጁም እንደምታዩት በጣም ሰፊ ነው። ከዚህም ጋር ያለው ነገር፣ በዛ ላይ ሙሉ ገበር ነው። ገበሩን ይሄ እንደምታዩት ነው። ምንም ሰውነት አያጋልጥም። በጣም ነው የሚያምረው ማለት ነው። እንደምትወዱት አልጠረቀም። እንደምትወዱት እዚህ ደግሞ ሌላ ከለር አለ። እንግረሳ እንግዲህ ደግሞ አሁን ወደ በርገንዲ ከለር መጥተናል። እንዴት እንደሚያምር እዩት። በጣም ነው የወደድኩት። ጨርቅነቱም፣ ሁሉም ነገሩ ነው። በጣም ነው የሚያምረው። እንደምታዩት ነው። ዘና ነው የምትሉበት። እንግዲህ ምንም አይነት ነገር የለውም። ገበሩ እንደምታዩት ሙሉ ነው። ፈታ ያለ ልብስ ማለት ነው። እንግዲህ ከለሮቹ እስኪ ደግሞ አቡካዶ ምንድን ነው የሚባለው? ይሄ ከለር ግን ማይግሪን ከለር ነው። እንደምታዩት ነው። እስኪ እንልበስ ይሄን ነው። እሺ። እንግዲህ ደግሞ አሁን ወደዚህ ከለር መተናል። እንደምታዩት ነው። በጣም ነው የሚያምረው። ቁመቱ በነገራችን ላይ ረጃጅም ያደረኩት ሁሉም ሰው እንደኔ አጭር አይደለም፣ ረጅምም አለ። አጭርም ቢሆኑ ደግሞ ራሳቸው በፈለጉት ማስቆረጥ እንዲችሉ ተብሎ ነው ማለት ነው። እንደምታዩት ነው። ዘና ዘና ዘና ያለ ነው በጣም ቆንጆ ነው። እንግዲህ እነዚህን የምትፈልጉ ካላችሁ ከስር በሚቀመጥላችሁ ቁጥር መደወል ትችላላችሁ። ሁሉም ከ አሁን ደግሞ እንግዲህ በጥቁር መተናል ማለት ነው። ጥቁሩ ደግሞ እንደምታዩት ነው፣ በጣም ነው የሚያምረው። ያው ገበራቸው የሁሉም ሙድኑ ይያቸዋል። እኔ እንግዲህ ቆንጆ ፏ ያለ ፋሽን ወቅታዊ ነገር መልበስ የምትፈልጉ ከሆነ በእነዚህ ልብሶች ፏ በሉ። ያው እንግዲህ ዋጋቸውም ተመጣጣኝ ነው። ከስር በሚቀመጥላችሁ ቁጥር እንግዲህ መደወል ትችላላችሁ ማለት ነው ቼ። ጥቅም አሁን ሽፎን እንዲሁም የተለያዩ ነገሮች ያሳያችኋለሁ። ላይክ ሼር እያደረጋችሁ አሁን ደግሞ ወደ እናቶች ሽፎን መተናል። እንደምታዩት የእናቶች ሽፎን ነው ይሄ። ደግሞ ያው እዚህ ጋር በእንትን የተሰራው ከኋላ ማሰሪያ አለው። ከፈለጋችሁ ማሰሪያውን ፈቶ ለቀቅ ማረግ ይቻላል። ያው ቀጭን ከሆኑ ደግሞ በማሰሪያ ያጠቡታል። ሁሉም አይነት ከለር ነው ያለው። ይሄ አሁን በፈለጉት ሻርፕ መለበስ ይችላል። በቢጫ በ ጎመኔ በቀይ በፈለጉት ማለት ነው መለበስ ይቻላል። እንደምታዩት ነው። በጣም በጣም ነው የሚያምረው። እንግዲህ ለእናቶች ለወጣቶች፣ በነግራችን ላይ ወጣት እንዲለብሱ ያምራል። ቁመቱን የማስረዝምበት ምክንያት አጭር ከሆኑ ከፈለጉ ያስቆርጡታል፣ ይስተካከላል። ረጅም ከሆኑ ለሁሉም ልክ እንዲሆን ነው። እንሻላህ ቀጣይ ደግሞ ሌላ ስላለኝ ወደዛ እናልፋለን። እቺው እነዚህ ብዙ አይነት ከለራ ያላቸው አሁን በብዛት ሰው እያዘዘኝ ያለው እነዚህ ነው። ደግሞ እነዚህ ልብስ ቀጣይ ላይ መተናል እንደምታዩት ነው። ይሄ ብዙ አይነት ከለራ አለው ብያችኋል። በፒንክ አለው እንደዚሁም ደግሞ በብርቱካን ከለር አለው። ይሄ ቀይ ነው ማለት ነው። እንዴት እንደሚያምር እዩስ። ዘና ያለ ነው። በነገራችን ላይ ይሄንን በራሱ ከለር ሻርፕ ማድረግ ትችላላችሁ፣ እንደዚህም መልበስ ትችላላችሁ። ነው አሁን ይሄንን ብደርስ በቬጅም በቀይም መልበስ እችላለሁ። ያው በቬጅም ማሳያችሁ በቅርብ ያለው ቬጅ ስለሆነ ነው። እንደምትወዱት አልጠራጠርም። በጣም ምርጥ ነው፣ ሰፊ ነው። ራሴ ሆነ የማሰፋቸው እነዚህ ገበያ ላይ ምናምን የሚሸጡ ሳይሆኑ ታያ ዝበይ እና እንደምታዩት ነው። እነዚህ ገበያ ላይ ምናምን የሚሸጡ አይደሉ ማለት ራሴ ጣቃ መርጬ ነው የማሰራቸው። እና ያው ጣቃ ከፈለጋችሁ በጣቃ ነው እንጂ እንደዚህ ኖርማሊ አይሸጡም ማለት ነው። ኢንሻላህ ደግሞ አሁን በራሱ ከለርም አለው ግን እየቀያየርኩ ላሳያችሁ ብዬ ነው። አሁን ደግሞ የምናየው አሁን ደግሞ የምናየው ይሄንን ነው። እንዴት እንደሚያምር እንልበሰው። እንግዲህ አሁን እንደምታዩት ደግሞ ወደ ሚያምር ከለር መተናል። በጣም ነው የሚያምረው እንደምታዩት በጣም ነው የሚያምረው። ያው በነገራችን ላይ ከለሩ ላይት ስላለ ምናልባት ሊቀየርባችሁ ይችላል፣ ግን እንዴት እንደሚያምር ሙሉ ገበርማቸው እንደምታያቸው ነው። ለእናቶች ለወጣቶች ለፈለጋችሁት። በነገራችን ላይ እነዚህ ለሁሉም ነው የሚሆኑት። ወጣትን ቢለብሰው፣ ትልቅ ሰውን ቢለብሰው ለሁሉም የሚሆን ነው እንደምታዩት ነው። በጣም ነው የሚያምረው። በጣም ቆንጆ ነው። ቀጣይ ደግሞ ሌላ እንለብሳለን። ይሄ ደግሞ እንግዲህ ፒንክ ነው። እነዚህ በራሳቸው በፒንክ መልበስ ትችላላችሁ፣ በቤጅ መልበስ ትችላላችሁ፣ በነጭ መልበስ ትችላላችሁ። እኔ በራሱ ለብሻ ሳያችኋለሁ። እንግዲህ ውዶቼ አሁንም በዚሁ ሻርፕ ላይ የመጣሁት በነጭ መልበስ እችላለሁ። ነጭ ላንጣን ነው። ቆይ ልበስላችሁ በነጭ ግን እ ገና ነኝ ገና ነኝ። አንድ ነው የሚቀየረልኝ ይቀር እንደ እሺ፣ እንደምታዩት እንግዲህ ይሄ ደግሞ ፒንክ ነው። በጣም ነው የሚያምረው፣ ቆንጆ ነው ማለት ነው። በነጭ ብትለብሱት ያምራል። ያው እኔ በቅርቤ ባለው ነው እየለበስኩ እያሳየኋቸው ያለሁት በዚህ ብትለብሱት አያስጠላም። በጣም ነው የሚያምረው ማለት ነው። ቆንጆ ቆንጆ ልብሶች ናቸው። በነገራችን ላይ እያሰራሁኝ ያለሁት ሰሞኑን፣ እናቶች፣ ወጣቶች ፕሮግራም በአንድ ላይ አንድ አይነት መልበስ የምትፈልጉ ለሰርግ፣ ለፕሮግራም፣ ለሁሉም ነገር እንግዲህ ብትለብሱት በቃ አማታፍሩበት ደስ የሚል ነገር ነው። እንሻላህ ደግሞ ቀጣይ አሳያችኋለሁኝ። ይሄ አለ ብዙ ከለር አለ ብያችኋለሁ። ያው እንግዲህ እያየን እንቀይራለን። ይሄ ደግሞ በጣም ነው የሚያምረው። በጎመኔ ቢለበስ ያምራል፣ በሚጣም ያምራል። እስኪ በጎመኔ ለብሰን እናየዋለን። እንግዲህ እንግዲህ እንደምታዩት ነው ይሄ ያው በጣም ነው የሚያምረው። በአረንጓዴ በጎመን መልበስ ትችላላችሁ፣ በሚጥሚጣም መልበስ ትችላላችሁ። ያው በእኔ አጠረ ስላልኩኝ ነው፣ እዚህ ጋር ማሰር ትችላላችሁ። ወገቡ ማሰሪያ ስላለው በማሰሪያ ወገቡን አስራችሁ እንደልባችሁ መልበስ ትችላላችሁ ማለት ነው። ያው እኔ ያላሰርኩት ቶሎ ቶሎ እያወለኩ እያሳየኋችሁ ስለሆነ ነው እንጂ እንደዚህ አድርጋችሁ ወገባችሁ ላይ ይታሰራል ማለት ነው። አያችሁት? እንደዚህ በጣም ነው የሚያምረው። እና እንግዲህ ውዶቼ በጣም ብዙ ነው ያለኝ ብያችኋለሁ። በጣም ብዙ አይነት ልብስ ስላለ ብዙን ማሳየቱ ራሱ ረጅም ጊዜ ነው የሚወስደው። በፎቶ አሻንጉሊት እያለበስኩ አስቀምጥላችኋለሁ። ግን ማዘዝ የምትፈልጉ ሰዎች ካላችሁ ከስር በሚቀመጥላችሁ ቁጥር ማዘዝ መደወል ትችላላችሁ ማለት ነው። ኢንሻላህ እዘዙን፣ ደውሉ። እንግዲህ ይሄ ደግሞ እንደምታዩት ነው። ይሄንን በሚጥ ሚጣ መልበስ ትችላላችሁ፣ በጎመኔ መልበስ ትችላላችሁ። እኔ ያገኘሁት ይሄን ስለሆነ በዚህ ለብሽ ላሳያችሁ ብዬ ነው። በጣም ነው የሚያምረው፣ እንደምታዩት ነው። ቆንጆ ነው፣ ለእናቶች ነው ያው። እኔ ትንሽ ረዘም ስላልኩት ይሄን እንደዚህ ወገባችሁ ማሳየት ትችላላችሁ። ያው እኔ ለማሳየት ስለሆነ እንትን እያልኩት አይደለም። ብዙ አይነት ከለር አሳይቻችኋለሁ። እነዛን ቅድም ያዘዛችሁኝን አይነት ከለሮች ብዙ ነው ያመጣሁት። ብዙ ዲዛይን አላቸው ብያችኋለሁ። ላሳያችሁ ከለራቸውን ማለት ነው። እነዚህም ብዙ ሰው ስላዘዘ ብዙ ከለር ነው ያሰራኋቸው። እና እነዚህ ያቸው ይቺ በዚህ በሚግሪ ጣማለ በዚህም አለ ሌላ ደግሞ ፒንክ ከለርም አለው ማለት ነው። ፒንክ እንደዚህ ወደ ሮዝ ከለር እና ይቀያሉ። ብዙ አይነት ናቸው ያሉት። ኢንሻአላህ ማዘዝ የምትፈልጉ ሰዎች ከስር በማስቀምጥላችሁ ቁጥር መደወል እና ማዘዝ ትችላላችሁ ቆንጆ ልብሶችን እናቀርባለን እንወዳችኋለን እንግዲህ ያው ሰሞኑን ደግሞ ድሬአ ምናምን ብዙ ነገር ነው ትዕዛዛችሁ እና እንሻአላ እነሱን ይዤ እወጣለሁ እስከዛ ድረስ ወዳችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ እንደምታዩት ነው ይሄ ያው በጣም ነው የሚያምረው በአረንጓዴ በጎመኔም መልበስ ትችላላችሁ፣ በሚጥሚጣ መልበስ ትችላላችሁ። ያው በኔ አጠረ ስላልኩኝ ነው፣ እዚህ ጋር ማሰር ትችላላችሁ። ወገቡ ማሰሪያ ስላለው በማሰሪያ ወገቡን አስራችሁ እንደ ልባችሁ መልበስ ትችላላችሁ ማለት ነው። ያው ያላሰርኩት ቶሎ ቶሎ እያወለኩ እያሳየኋችሁ ስለሆነ ነው እንጂ እንደዚች አድርጋችሁ ወገባችሁ ላይ ይታሰራል ማለት ነው። አላችሁት፣ እንደዚህ በጣም ነው የሚያምረው። እና እንግዲህ ውዶቼ በጣም ብዙ ነው ያለኝ ብያችኋለሁ። በጣም ብዙ አይነት ልብስ ስላለ ብዙውን ማሳየቱ እራሱ ረጅም ጊዜ ነው የሚወስደው። በፎቶ አሻንጉሊት እያለበስኩ አስቀምጥላችኋለሁ። ግን ማዘዝ የምትፈልጉ ሰዎች ካላችሁ ከስር በሚቀመጥላችሁ ቁጥር ማዘዝ መደወል ትችላላችሁ ማለት ነው። ኢንሻላህ እዘዙን፣ ደውሉ።